ስፋለ ወልድ ዝክር ትላላችሁ ያን ወንድማችን እንግዲህ ልደት ነው። ምን ያለ እዛ ድረስ እንጠቀን እየተጫነ ነው እንግዲህ ለማብላት ያብቀን አተር እ ድስቱ ላይ አድርገው ድስቱ ላይ ምክንያቱም ሲንቀሳቀስ እንት እንዳይል አ ከዛ ውሃው እንደረድር እና ደግሞ ውሃ ላይ ሆን ከተቀበል ሰፌዱን እንትን እንዳይነካ ውሃ ተታይ እንደረድርና ከዛ ከላይ እናደርግበታለን። ደግሞ ዳቦውን ደግሞ አንዳንዱ ላይ እንደረግበታለን። አባ ውሃ ተታ ይደረግ ሰፌዱን ዝለት አድርግ ትንሽ አንድ አራት ውሃ ደርድርና ዝጋ። እንጀራ ይቀመጥበት። በቃ እሷ አንድ ይችላል። እንቱ እንዳይነካው ዳቦን ከላይ ከላይ ማድረግ ይቻላል። እንደዚህ ይሻላል፣ ምክንያቱም ዝናብ ነበር ዛሬ። ለዛ ነው አራት አደል አራት ኮር ልንክተ አምስት ኩ ነበ ሶስት ነው የጨንከው፣ ምክንያቱም አንዱ አርባ ነው ሌላውም ሰብስ እንደዛም ይጎላል። እጥሩ ሀሳብ የሁለት መቶ አርባ ነው። እንግዲህ ያ ውሃውም እንጀራውም የወጡም ግምት በዛ ነው። ዳቦ እንግዲህ አንድ እህት የነበረች ስልክ ስልኬ ቻርጅ ዘግቷል። ዳቦ ዘጅል ብላኝ እኔ ደግሞ አይ ለምን አንድ ከተጋገር አይቀር ብዬ ሌላ ሶስት ጨምሬያለሁ ከራሴ። እንግዲህ አራት ዳቦ ነው ማለት ነው ዳቦ ነንጣ እና ያው እየጫን እንደዚህ ይመስላል። ዛሬ የአማኑኤል ባለወልድ ዝክር እንግዲህ፣ የምትደነቅ እናት ናት። ምክንያቱም ብዙዎቹ ዛሬ ላይ የሆነ የማይረባ ነገር ነው ዳቦ ልጁ የማይረባ ነገር ነው እንትን ማለት የሚፈልጉት ግን፣ እሷ ለልጇ በዚህ ዘር ሁሉ ሕዝብ መመገብ ማለት መታደል ነው። የአንቺ አይነት እናት ያብዛልን። እናቶች ልብ ግዙ ይህንን ስታዩ ለልጅ ኬክ እና የማይረባ አሻንጓሊት ምን እያላቸው በዶላር ብር ተመትጫወቱ። በስማቸው ሁለት መቶ ሦስት መቶ ወይም መቶ ዶላር እንኳን ልካችሁ በስማቸው መዘከር። ያን ሲያዩ ልጆች ነገኔ ሳድግ ይሄን እናደርጋለሁ ነገር አይነት ይቀረጽባቸዋል። እንግዲህ የስምንት ዓመቱ ነው ልጇ። እንግዲህ የስምንት ዓመት ልጅ ይህንን ሲያየው በስሙ ሲዘከርለት ሲያየው ምንኛ ደስ እንደሚለው ተስፋ አደርጋለሁ። ወደ ጉዞ ነው

ለበላየ ሰብ የተለመነች ማምላክ ዛሬም ለእናንተ ትለመናችሁ በጠራችሁ የተደስላችሁ ህፃን ኃይለ ኢየሱስ በወቀት ወዲያ አሳድግልን አምላካችን ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለናገል ለይል ፈላህ ለቀድሞ አባቶቻችን እንደተለመናቸው ዛሬም ለኛ ይለመነን። ባዙን በምህረት ቁጣው በትግስት ይመልስልን፣ የቸርነቱን ስራ ይስራልን፣ በአይነ ምህረቱ ይመልከተን። ገጸ ምህረቱን

እግዚአብሔር የባህር እግዚአብሔር እፍታ ስላሴ የባህር ሁልም የተባረከ ማየት ያድግና መካንችን። ሰላም ውድ ተመልካቾቻችን፣ እንግዲህ ዛሬ የምንዘክረው የጳውሎስ ወይም በክርስትና ስሙ የኃይለ ኢየሱስን ልደቱ ነው። እንግዲህ ውድ እናቶቻችን፣ እንግዲህ ከሱ ምን ትማራላችሁ ወይም ከሷ እናት ምን ትማራላችሁ ነው የምንለው ምክንያቱም ኬክ ሳይፈልግ ወይም ደግሞ የተለያየ ነገር ሲያምረው እነኚህ እናቶች በርተው ይመርቁ ብሎ ይህን ነገር አዘጋጅቷለን። እዚህ ማለትላቸው እግዚአብሔር አምላክ ለጥበቡ ያሳድገን፣ በቤቱ ያጽናን፣ ጻሜን ያሳምርልን እኛ ደካሞች ወቶች እንዲሁም ደግሞ እናት አባቶች ይመርቁዋል። ጠቅላላ ቪዲዮ እናያለን እየጠበክን እንደሆነ ያውቃል ወይ? ቪዲዮን ስታዩ እንደምትደስቱን ተስፋ አደርጋለሁ። ዳቦ ያስደፋው ያው በኬኩ ፋንታ ነው። እሺ ኬክ ካልተዘጋጀልህ ዝም እዛ ይህን ስታዩ ደስ እንዲል ተብሎ ነው ዳቦን በስም የተጋገረው። እግዚአብሔር አምላክ እንግዲህ በጥበብና በሞገስ ያሳደግህ፣ አንተም አድገህ ነገር እንደዚህ እንድትረዳ እግዚአብሔር ይዳሽ። ተመልካቾቻችን እንግዲህ ዛሬ ልደት ነው። ልጅ ልደቴን እንግዲህ አረጋያንን እያበላው ላክብር ብሏል። ዛሬ ልደት ነው እንግዲህ አንድ ትንሽ ልጅ ልደቴን ከአረጋያን ጋር ላሳልፍ ብሎ መቷል። እዚህ እንግዲህ ያው አሁን ባለማ አድለናል። ኑ እየተቆረሰ ነው ያሉት ሰዎች እንግዲህ እዚህ አዳራሽ ውስጥ ተለሞት ይሆናሉ ያስ

የወጡ ካሉ አልጋቸውን አስተምጡ። የተረፈ አለ? እዛኛው አልጋ ላይ ማን እንዳስቀምጠላችሁ፣ እዛ ጋር እዛ አልጋው ላይ ሰዎቹ የሉ ማለት ሲመጡ እንዲደርሳቸው። እንግዲህ እንኳን ተወለድክ ብለናል። መልካም ልደት። ያው ሁሉም ዳቦ እየበሉ ነው።

ሁሉም ደርሷል። አዎ አዎ፣ ይደርሳል ይደርሳል። ተቀበል፣ ስጫን፣ ሰጣሁ። አንድ ስጩ። እንዴት ናችሁ? ቆየንባችኋ? እዛ ያለውን እንጨርስ ብለን ነው፣ ያሁን እየመጡ ነው።

የዚህ አንዱ ምሳሌ ናቸው። ይህን ማድረጋችን እንያስተሰድ ናቸኋል በዚህ በወጣትነታችሁ እድሜ የተቀደሰ ስራ ነው የሰራችሁ ይህ ምድር ላይ ብቻ አይቀርም። ሰባቱ ሰማያት ሰንጥቆ ታክት

በየጊዜው በየሰዓቱ በየወራቱ በየጠነት ሰላሙን ፍቅሩን በረከቱን ይላክልን። በሀገራችን ያጋሁ ነገር በሽታ ሰላሙን ያምጣልን፣ ሰላሙን ይላክልን። የመይላችን አማላጅነት